ሜትሮ ማን ነው አብረሽ ጎን ያለ ወይ ቦይ ፍሬንድሽ ነው እየተማርኩ ነው። ገና ልፈትን ነው። አልሞከርኩትም። በደንብ አጥኛ ማጥናት ነው። ፕራክቲስ ማድረግ ነው። ቀላል ነው። መኪና መሪው በግራ ነው፣ በቀኝ የጣሊያን ጋይዝ ታውቁታላችሁ። በቀኝ ነው፣ በግራ መሪው። በጣም ጥሩ

ሮማ ሳን ጴጥሮስ አለ። ቅዱስ ጴጥሮስ እና ቅዱስ ጳውሎስ አንገታቸው የተሰበበት ቦታ እና ስኖችዋለሁ። ቅዱስ ጴጥሮስ አንገቱን የተሰዋበት ቦታ ቦታው አለ። እርግጠኛ ነሽ? አዎ አለ። ጳውሎስም እዚያ ነው የተገደለው። የሚገርም ነው። እኛ ታዲያ የጳውሎስ እና የጴጥሮስ ሀገሩ ነው ካቶሊክ ከሆነ የኢትዮጵያ ኦርቶዶክስ ምን አገናኘታለን?

ምንድነው እምነታቸው ካቶሊክ ነው ወይስ ኦርቶዶክስ ካቶሊክ በቃ ይሄ እኮ ነው የጥያቄው ስለዚህ የነ ቅዱስ ጳውሎስ ና የነ ጴጥሮስ ና ጳውሎስን ያክል የመጽሐፍ ቅዱስ ጀግና የለም ፈዋሾች ሁሉ ነበሩ ተዋጊዎች ናቸው ስለዚህ እንዴት ነው ታዲያ ካቶሊክ እነሱ ሆኑ እኛ ኦርቶዶክስ ምናለ ገባለ በፊት አንድ ነበር ቤተ ክርስቲያኑ። ይባላል ነበረ በፊት ምንድን ነበር፣ አንድ አገልግሎት የሚሰጠው ካቶሊክና ኦርቶዶክስ። ለማንኛውም ማህበራዊ ጉዳይ ነው። እናመሰግናለን። ጫጫታውን በጣም ጥሩ አይደለም። እኔ ጥያቄ እየጠየቅኩ ነው። ጴጥሮስና ጳውሎስ የተገደሉበት ቦታ ካቶሊክ ነው እያመለኩ ያሉት። እኛ ኦርቶዶክሶች እንዴት ነው? ኦርቶዶክሶች እንዴት ሆን ማለት ብዬ ጠይቃ ነው። እነሱስ ካቶሊክ ለምን ሆኑ? ስለዚህ ሃይማኖት እንደፈለገው ነው ማለት ነው፣ ፒፕሉ የሚንቀሳቀስበት ብዬ አስባለሁ። አማራነኛውም ፋል ነው። ሰላም ሰላም፣ ወጣ እንዴት ነ ቃጥር። ሰላም ያንተ ፎቶ ነው? የኔ ፎቶ ነው። ምንድን ነው የለበስከው? ፎታ ነው። ፎ ሞጣ ጋቢ የለም። ጋቢ ነው። ኖ ጋቢ ይሄ ፎታ ክር ነው። ይሄ ወያኔ ሰጠ ለጎጃማ፣ ጎጃሜ ቆማጣ እያለ ስለሰጠ ነው። ጋቢ አለ የለም። ኦኬ ነጭ ኩታውን ነው። ነጭ ጋቢ የለም። ከጥታ የተሰራ ይሄ እኮ ትግሪያሽ ወስደው፣ ጋቢውን ወስደውብህ ነው

እዛ ቀንበር ተሸከምበት ጭቃብ ከብ ምንድን ነህ አንተ? ፊልድ ማርሻል። ሰላም፣ ሰላም፣ ሰላም፣ ሰላም ሞጣ። ማን ነው ደግሞ ፍርድ ፊልድ ማርሻል ሞጣ? ከየትኛው ሀገር ጋር አራት ሀገር የት ነው? ከየት ሀገር ነው? ከአዲስ አበባ ይህን ሌላ ስራ ስራም፣ ለመብትህ ታግለህ ተኩሰ ነፃነትን አምፀህ ተደራጅተህ አስር ሰው በቂ ከሆነ አዲስ አበባ ውስጥ አሁን ለማመፅና መንግስት ለማባረ። አንተ ግን ፊልድ ማርሻል እያልክ ለአንድ ፖለቲከኛ ነውረን የድንቁርና አስተሳሰር ታስባለህ። አውርጃለሁ፣ ገደል ግባ ብትፈልግ አያገባኝም። ሰላም ሰላም፣ ናነ ሙጣ ምን እንጂ አትፍራ። ሰላም ተነስልኝ። ሁሉ ሰላም እንዴነህ? ሰላም ብያለሁ። ቀጥል አለን። ቅድም አንስጭ አዳምጥህ እና የቆየ የሆነ አስተያየት ለመስጠት ነበር። አስተያየት ምንድን ነው? ቀጥል። ጾም አትጽሙ ሰው ግደሉ ያልክበት ምክንያት ሊገባኝ አልቻለም እስካሁን ነገር ይገባ አልቻለም። ጾማ ጹሙ አላልኩም እኔ። ብያለሁ ብያለሁ ወይ ሰምታል? ጾማ ጹሙ ብዬ አውጃለሁ? ሰው ግደሉስ ብያለሁ? ሰው ግደሉስ ብያለሁ? ቅድም አላልክም እንዴ? ይሄ እኮ ነው በጣም በድንቁርና ውስጥ ነው ያላቸው የምልህ እኮ ለዚህ ነው። ከታች ወርዳ አዳምት ለማንኛውም ክብር የለኝም ለእንደ እናንተ አይነት ሰዎች። እኔ እያልኩ ያለው ጠላትን መግደል ጽድቅ ያስገኛል ነው። ቅዱስ ዳዊትን ማየት ይቻላል። ጎልያርስ የተባለ ፍልስጤምን በመግደሉ ምክንያት ነው እግዚአብሔር ንጉስ ያደረገው። አንድ ሺህ ሴቶች የተሰጠው ሶስት መቶ ውሽማዎች እቁባት የተሰጡት አሁን ዳዊትን ያክል ሰው የለም። ዘና እያለ ነው የኖረው። ትላልቅ መቀመጫ እየተከተለ የፈለገውን እየመጣ ነው ጊዜውን ያሳለፈው እግዚአብሔር ጠላት ስትገል ዳዊት በወንጭፍ ነው ግንባሩን ብሎ የገደለ ነው ያልኩህ። ስለዚህ አንተም ነው ያልኩህ። ስለዚህ አንተም ነው ያልኩህ። ስለዚህ አንተም ለማለት ነው እንጂ ያገኘውን ሰው ሁሉ ግደል አላልኩም። ደግሞ ሞጣ ቀራንዮ ሰው ግደሉ ብሏል ብለህ ደግሞ ያገኘው ሁሉ ጨፍጭፍ። እኔ እንደዚህ አይነት አመለካከት የለኝም።

ጎበዝ ጎበዝ፣ ቆንጆ ነች ደግሞ በጣም። እናቴዋ በፊልተር ነው የገባሽ። ኖ አላራኩም። የት ሀገር ልጅ ነሽ? ሆሳና ሆሳና። ኦርቶዶክስ ነሽ? ኖ፣ አይደለውም ጴንጤ ነኝ ጴንጤ። ነጠላ እንዴት መልበስ ጀመርች? ጴንጤ ጴንጤ? የለም ጴንጤ ማለት ኦርቶዶክስ እኮ ነው። እና ኦርቶዶክስ ጴንጤ ከሆንሽማ ኦርቶዶክስ ነሽ። ፕሮቴስታንት ለማለት ነው ጤንጤ ማለት መንፈስ ቅዱስ የወረደበት ቀን ነው፣ እና የኛ ነው። የኔ ነው የኦርቶዶክሱ። ያንቺ? አይ ሊሆን አይችል። የኔም ቤት አግብተሻል። አላገባውም። ማንነትሽ ምንድን ነው? ኢትዮጵያዊ ነሽ ወይስ? ክልክል ነው ቆንጆ ናት። ቀጥይ እስኪ። ምንድን ነው ማህበራዊ ጉዳይ እያወራን ነው፣ ዛሬ እየተወያየን ነው። ምን እየሰማሽ ነበር እ ደስ ያለሽን ነገር ሞጣ በጣም ስለሚወድ ነው ይላኩል። ሰላም ልልን እንጠጣ። ለማንኛውም እናንተ ሀገር አለ እንዲህ አይነት ነገር፣ ምንድን ነው እሱ ምንድን ነው እሱ? ሞጣ ማቻ ይባላል። የለም እኛ ሀገር ትኩስ ነው። አው ትኩስ፣ ብዙም ትኩስ አይደለም። ያው ሚስቴ በጣም ጎበዝ ናት፣ ሙያ ትችላለች። ኦኬ እሷ ናት እንደዚህ አድርጋ ሸንካት አድርጋ ያዘች። ለራሷ ስትል ነው ባይዘው ቦር ጫሙኛ እንደጎዳ ብረዳ ቦታ ትወረዳለች። ስለዚህ እንዴት ቴኬር እንደምታደርግ በስስት ነው ንጉሴ እያለች የኔ ንጉስ ሺ ዓመት ኑሪ ነው ምትሬን የሚስት የአንቺ ባልስ እንደዚያ ይላል? ያኖርልክ ያኖርልክ መጣየ እኔ ባል የለኝም። ስንት ነው እድሜሽ? እድሜ ሀያ አምስት ወይ ቆንጆዬ፣ ቆንጆዬ ሀያ አምስት ናት እናቴ። ዋ ማግባት ፈልጊ። ዲያስፖራ ዲያስፖራ ፈልጋለሁ? ይወሳናልሽ ሆሳና ሲባል ደስ ይለኛል። ስንት ወንድም አለሽ? ስንት እህት? ሶስት ወንድም ሶስት አሁን ኢትዮጵያ ውስጥ ነው የሚኖሩ? አዲስ አበባ ነው የሚኖሩት። ሪኩዌስት አትላኩ አረቦችን ምንም በእንግሊዝኛ የተናገርኩት እንደ ሁለታችሁ ምን እንድትሰሙ ነው። እባካችሁ አንድ ሰው ሲገባ አትላቁ። ጋይስ ኢፋንቶፊ ሳሟን ዶን ሰንድ ሪኩዌስት ዩ ሀብ ቱ ዌይት። እሺ ቀጥይ እና ባሌለኝ ሞጣ፣ ምንድን ነው ዛሬ መጣሽኛ ቤት ሰላም ልልክ ነው ስለምወድ፣ አድናቂት ነኝ አድናቂ ነኝ አድናቂ ነኝ። ነው ምት በጣም ጥሩ። እኔ መቤት ምን ልጋብዝሽ? እስኪ ለአንቺ ዘፈን። ፕሮቴስታንቱ ነሽ? ዘፈን ው ምን ችግር አለ? ነው አንድ ፔንቱ አሁን አንድ ፔንት የጽፎል ነበር ረጅም ቁኝ ሞጣ ሞታ እያለ አሁን እኮ እየጀነጀነ ነው። በሌላኛው ስልክ ምን ችግር አለ። እንደ ዘፈን አፍሮ ገባሽበት እንዴ በአንድ ጊዜ? አዎ ይልጋ ብዛት ይልጋ ብዛት ሸዋዬ ሸዋኔ ከገባ የአራዳ ልጅ ጥቤ ቀድመዋል። ግን ተበላሽ። ጥቤ ፎቅ ሰርቷላ ሸዋኔ እውነት ከሆነ ፕሊስ ሙቪ ነም እውነት ከሆነ ሸዋፈራው ማይ ቦይ ጎጃም፣ ወሎ፣ ሸዋ የእኔ ልጆች የተወለዱት እዚ። ኢቨን የተወለዱ ልጆች ሁለቱ አማራ ናቸው። ፈረንጅ እዚ ጋር ስጠይቀው ትራምፕን ጠይቀውስ አሜሪካን ይላል። ኦሪጂናል ብትላ ፍሮም ጀርመኒ ነው።

አሁን ደግሞ ይመጣላል። መታችልን ስድስት ልሳ ስድስት ወር ሷት ከርሞ ይኸውልህ ይላል ደግሞ አዳናቂዎች ያሉ ደግሞ ትንሽ መቀመጫ መታ ያረጉ ዲያቆኖች ይመጡላል። ያፈሰሱ ይኸው መስቀል ትልቅ አርጎል ይመጣል። ከዚያ በኋላ አሁን ደግሞ ሊጀምሩ ነው። ቤታዬ እናቴ ማርያም ተሻለው እንግል እናቴ እጠራለው እንደ አባይ ፍሬም ነባርኪኝ እንድንኝ ልጅሽ ነባርኪኝ እያሉ እየመጡ ነው። አልቻሉበትም ግን እኔ ግን ብን አም ኦርቶዶክስ ኦርቶዶክስ ነበር፣ አሁንም ኦርቶዶክስ ነኝ፣ ነገም ኦርቶዶክስ ነኝ። ጴንጤዎች ብዙ ሞክረዋል። በግ አርደው ጠርተውኛል፣ በሬ አርደው ጠርተውኛል፣ ስበክ ብለው አሰብከውኛል። እኔ እውነት ነው የምሰብክ እኔ ራሴ ፓስተር አም ብርጌታ ኤንወይስ እኔ ራስ እኮ ፓስተር ነኝ ነው ፓስተር ነኝ። ፓስተር ማለት እኮ ሰባኪ ማለት ነው። የፖለቲካ ሰባኪ የእምነት ሰባኪ የማህበረሰብ አንቂ ሰባኪ። ስለዚህ ጴንጤ ያልጠየቀኝ ቀን የለም። እኔ ብገባ ሚሊዮን ሰው ነጀ ማንቀሳቀስ እኔም ብገባ ከሚሴን አርጌ ብገባ ለትበቀቡ እንዳለ ፖለቲካ ሁሉ የሚባል ይቆማል። እዩ ጭፋ እየነደው አይደለም፣ መቶ ሀያ ሚሊዮን ህዝብ አማራውን ራሱ አንቀሳቀሽ ነ ሚ የሃይማኖት ሪቮል ያስፈልጋል እያልኩ እየሰበኩ እየሱ ብቻ አምልክ፣ ሌላው ኮኩታራ ውሸት ነው። አምን ነው ምንድን ነው የምትለው? ጋድል ምናምን አምን አካትል እያልኩ በመጣውን እንዳለ ወጣት ይከተል። የሃይማኖት ሪቮሊሽን ይፈልጋል። እኔ ግን ምን አገባኝ። ሃይማኖት ነው የሰላም ሃይማኖት ሊያምን ይችላል። መሐመድ ተነሳ አለዚያ መካለል ይችላል። አያገባኝም። ግን ባላህ ያምናል። አይ ዶን ኬር አላ ማለት እግዚአብሔር ስላሴ እኮ ማለት ነው። ኢየሱስ ማለት ዋን ፓርት ኦፍ ስላሴ መሲ ይሉታል። እኛ ደግሞ አዳይ ነው እንላለን። ስለዚህ ፕሮቴስታንት ምትለው የተሻፈፈው ሁሉ ጥሎ ወቷል። ትክክል ነው ግን ይሄ በግራ መቀመጫ፣ ይሄ በግራ ኪሴ አንድ ሚሊዮን ገባልኝ ምትል ጴንጤ አልሰማም። ጴንጤም ደግሞ አይደለም ፕሮቴስታንት ነው። ጴንጤ ማለት ኦርቶዶክስ ነው። ከዚህ በኋላ እያንዳንድ እኔ ጴንጤ ነኝ ምትል ኦርቶዶክስ ነው። ጴንጤ ማለት መንፈስ ቅዱስ የወረደበት ቀን ብዬ ነው የምተረጉመው እንጂ ለፕሮቴስታንት ይህን ስም አልሰጠው። እኛ ኦርቶዶክሶች ነው። ጴንጤዎች አሁን በጣም ኃይለኛ በፓስተሮች ሪቮሉጂን ይነሳል፣ ጴንጤነትን ሞጣ ቀራን ይወስዷል ብሎ አሁን አንዱ ነገ እንደማይወጣ ተጠረጠ እቃወመዋለሁ ነው። ጴንጤ ግን ኦርቶዶክስ ነው። እኔ አሁን ጴንጤ የምጠላው ይሄ መቶ ዓመት አብይ አመት ይገዛል ምናም ኮልኮሌ ሃይማኖተኛ ከሆንክ ለሚገደለው ህዝብ ነው መጮህ ያለብን። ሃይማኖተኛ ከሆነ ጳጳስ አትንካ አትበል፣ ቄስ አትንካ ፓስተር አትበል። ሃይማኖት ማለት ለእውነት መቆም ማለት ነው። ትሩ ሪሊጅን ለድሃ መቆም፣ ለድሃ አደጎች መቆም፣ ለሌለው መስጠት፣ ማካፈል በዓል አክብር ሲባል ኦርቶዶክስ በማርያም ቀን እጅና ጣጥፈ በጊዮርጊስ ቀን ጊዮርጊስ ጀግናው ተዋግቶ ያቆያትን እምነት ዝም ብለህ እሱ ጊዮርጊስ በፈረሱ መጥቶ እንዲዋጋና ብያ ብንዲያ ሰው ግደል ከፈለግ አንተ ድኩም አንድዊነ ስለፈራ ነው፣ በጭማጫ ስለሆንክ ነው። አስረግጫ እየነገርኩ ነው። በበዓላት ቀን ለምንድን ነው በዓል እጃችን አጣጥፈን የምንቀመጠው? እኔ መጽሐፍ ቅዱስን ግን እንደተረዳሁት በዓል ማለት የጻድቃን መታሰቢያ ለዘላለም ስለሚኖር በጻድቃን ሰማዕታት ቤተ ክርስቲያን ይታነጻሉ። ውስጡ ግን ታቦቱ አስርቱ ትዕዛዛት ነው። ኤብሪዌር መድኃኔ ዓለም ብትል ጊዮርጊስ ብትል ገብርኤል ብትል ምናምን ብትል አዌ ብትል ዘሴም ሺት ነው። ውስጡ ጽላቱ ላይ የተቀረጸው አልፋና ኦሜጋ